ዩኒቨርስቲ ትምህርት ትመችኛለሁ ወዳለሁ ማለት በዛ ነገር አይደለም። እኔም በጣም ወድሻለሁ። እንዴት ነሽ? እንዴት ነህ? ሰላም ነው አለን። ቆንጆ ነሽ። ፍቅረኛ አለሽ? ባለትዳር ነሽ? ሁለቱም የለሽ? ልጅስ? እንዴ ፍቅረኛ ሳይኖረኝ ልጅ ይኖረኛል? ሲንግል ማም፣ ቆንጆ ልይ ነው። አይ የለኝም። ስንት ዓመትሽ ነው? ሀያ ሶስት ። ልጅ ነሽ? ቀኝ ቤተስነሽ? ሀያ አራት የት አካባቢ ነው የምትኖሪ? ወላይ ሚካኤል ጥሩ ቤቲ እኔ ጋ ልትገቢ ዛሬ ምንም ስትመቸኛለሽ ማለት በዛ ነገር አይደለም እኔም በጣም ነው የምወድሽ አፈቅርሻለሁ እወድሃለሁ እኮ ይለያያል እኮ አይ እኔ እወድሃለሁ አድናቂህ ነኝ በቃ ቁጭ ብለሽ እንትን ስትሆኚ ፓኒክ ስትሆኚ አፈቅርሃለሁ አይደለም የምልሽ እወድሃለሁ ብዙ ሰው ወድሃለሁ ኖርማል አንዳንድ ሰዎች እወድሻለሁ ሲባል በሌላ ወይ የሚወስዱ ሰዎች አሉ። በሌላ አለስሩት። ደህና ነህ ወይ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ ዛሬ? ከየት ተገኘሽ? ታስታውሳለህ? የሆነ ታይም አስገብተኝ አውርተን ነበር ማታ ላይ ሰዓት ተኩል ምናምን አካባቢ ግን ቆይቷል። ስታይ እኔ እንጃ ላስታውሳልችን፣ ግን ቆንጆ መሆንሽን

ተቀጥሬ አይደለም። ምን ላይ ነው የምትሰሩት? ጥቃም ምን አገባ? እየቃመች ነው የምትለው? ጥቃም በራሷ ገንዘብ ነው የቃመችው። በአንተ ገንዘብ ስትቅም ደግሞ ለእኔ ያሳውቀኝ። በኤቪደንስ ቀጥስ። እኔና ተቀጥሬ አይደለም። ኦስ የቤተሰብ ነው፣ ግን እዛ ነው የምሰራው። የእናቶች ቀሚስ ምናምን፣ ጫማ ምናምን ለማሚ ከፈለግ እዛ ነው የገባሽው። አይ እኔ ለማሚ ጊፍት ሰጥላሉ። ትልልቅ የሴቶች ሳይሆን ለማሚ የትልልቅ ሰዎች ጫማ ነው ጫማ፣ ቀሚስ፣ ካፖርት ምናምን። እሺ። አይ አሪፍ፣ በጣም አሪፍ። በነፃ ጊፍት ልሰችን ነው። ለአንተ እኮ አይደለም እኮ ለእኔ እናት እሱ እሷ ፊቷ ምናምን እዚህ ሚዲያ ላይ ማውጣት እንደማትችል ልጅ ፕሮሞሽን ምናምን ከሆነ፣ አረ እኔ እንደዚያ አድርጌ አላውቅም። ቢ ፕሮሞሽን አስበሹ ከሆነ በጣም ትንሽ እየሱቅ ነች እና ትልቅ ፕሮሞሽን ምናምን ይባል አይደለም። ኦኬ ሶ ለእኔ የምትመድሪኝ ምናምን ነገር የለም። በቃ በጣም ነው የምትመቸኝ። በጣም ነው የምትናገራቸው ነገር ደስ የሚለኝ። በእውነት ለምን በአካል አልነግርሽም? እነዚህ ነገሮች ይቻላል። በአካል ማለት በአካል የት የት ይሻልሻል? ኒጃ ምሳ የበላ የት እንብላ? ምሳ እኒንጃ ነገ ነገ ምሳ ጋብሽን ሚሄዳለሁ ብያለሁ። የካ ሚካኤል። እሺ እመጣለሁ። እኔም የካ ሚካኤል የምትነግረኝ ነገር አለ? የምነገር ሳይሆን እንዳይደብርህ ግን ልንገርህ አንድ ነገር አንድ ነገር ብቻ። ከእንትና ጋር ስትሆን የምታወራቸው አማርኞች ደስ አይሉኝ። ተከታታይ ስለሆንኩኝ የሚደብረኝን ነገር ነው የምነግርህ። ይሄ ማክስ አድርጉ ምናምን የሚሰድበው ልጅ ሌላ ጥሩ ልጅ ነው። ስላልተረዳችሁት ነው፣ ስላልገባችሁ። አይ ለሌላ ሰውን ሳይሆን ከሱ ጋ ስትሆን ወጣ ያሉ አማርኞች ምናምን። ያ ግን ምን አለ መሰለሽ፣ በምናምን አለ መሰለሽ፣ ብዙ ጊዜ ሐበሻ ሴቶች መፍረድ ትወዳላችሁ። እኔ ባለዊ ጀጅ ያደረኩ ምናምን አይደለም። ግን ደስ አንድ ነገር ልንገርሽ ሰምራንደም ቢች ማለት ነው። እንዲህ ቲክቶክ ላይ ገብታ ምናምን በእንግሊዝኛ እነዚህ ወርዶች ብትጠቀም ምናምን ቅር ይልሻል። ሰውኩ እናት ለእናት ክብር የለም ምናምን። ቬሮኒካ መድረክ ላይ ኮዩ ማገፋከር ብላለች፣ የሪያና ዘፈን። ሴቶች በእንግሊዝኛ ትሉት አላችሁ፣ እሱ በአማርኛው ይላሉ። ሴቶች ስትናደዱ ሌላ ስድብ ትሳደባላችሁ። እኔም እሱ ምን እሳደባለን፣ ይሁን ያጋጥማል። ብልግና የሚባለው ማለት ነው ሰው ላይ ማይሆን ነገር ማድረግ ነው፣ እንጂ የሰደበሽን ሰው መስደብ ብልግና ነው ብዬ አላስብም። እኔ ገብቶሻል። በሰላማዊ መንገድ እያወራሽ የሚሰድብሽ ከሆነ ኦፍኮርስ ችግር ሊኖርበት ይችላል፣ ግን እየሰደብሹ እንዴት ዝም ይላል? እና አሁን የሴቶች ምንድና ስለ ዘመናችሁ እንግሊዝኛ ስድብ ኖርማል ነው። አሁን እኛም ማዘር ፋከር ምናምን እንባላለን በየኮሜንቱ ማናት ያቸው ፌሚኒስት አሁን እንዳለችኝ እኮ ነው ቢች ምናምናን ትላለች ነገርሆን አንድ ነገር ነገር ለምሳሌ አንዳንዴ አመልጦ የምታወራቸው ማለኞች ወይደሞ ጊዜኛዎች አሉ ግን አንዳንድ ሰው ደግሞ ስራዬ ብሎ የሚሳደብ አይነት ሰዎች አሉ ከቤላ ውጭ ኩሌ ላይ ማእት ሰው አለ እነሱ ላይ ነን አልተናደሽ ነው ጥናደጃ አደለን እኮ ተናርጂ ሳይሆን እንደ ቤላ ማሁን ቤላ እናትህን ልብዳ ይላል። ሌላም ሰው እንደዛ እያለ እየተሳደበ ግን ቤላ ተሳዳቢ ይለዋል። እሱ ራሱ እንደዛ እየተሳደበ አሁን እኮ ስለ ቤላ ሳይሆን ያረቱ ላንተ ነው። ስለኔ ከእሱ ጋር ስትሆን ወጣሪ አማርኞች ታወራለህ እና ደስ አይለኝም አልኩ። የምትናገሪው ነገር ስለኔ ካለ ንገሪኝ ስትለኝ ኦኬ ብዬሽ ነገር ስለመወድ ስለማደንቀ ሌላ ነገር ማለት ቁመት ስንት ነው? ቤቲ ነው የተለክቸለክ? እኔ ረዥም ልታገቢ ትፈልጊያለሽ? ስንት ቁመት እኮ ይታውቃል ሁሌ ያን ነገር እንዲኖርሽ ትፈልጋለሽ። ብዙ ጊዜ ሰዎች ከሆነ ሰው ጋር የሆን ነገር ሊኖራቸው ሲፈልጉ ያንን ሰው ሼፕ ለማድረግ ይፈልጋሉ። ይሄን ባታረቅ ማግባት ሳይሆን ፍሬንድ እንድትሆን ይፈልጋሉ። ለምን ፍሬንድ እሆናለሁ? ፍሬንድ ምን ጥቅም አገኛለሁ? ከዛ ቦይ ፍሬንድ ልትሆን ትችላለህ እኮ እኔ እንደሆኜ ጠብቄ ጠብቄ ጠብቄ ሌላ ሰው ጋር ስቱ መጠበቅ። ለምሳሌ እዚች ተክላ ያውቅህን ያሁን አንተ አግባሃለሁ ብላ አግባሃለሁ እንዲ አይደለም ኖ፣ ዘለሽ አግብኝ አላልኩሽም፣ ግን አንቺ ለእኔ የሆነ ስሜት ካለሽ መሆን እንደዚህ አይነት ስሜት አለኝ እንገናኝ። ከዛም በኋላ እንደዚህ ያን ስሜት እኮ ማሳደግ እኮ ነው። ዘሎ ይጋባል እንዴ በአንድ ቀን አገባሻ? በአንድ ቀን ላይ ይችለ እወጣለሁ እንዲ ዘልይ። እኔ ለምሳሌ አሁን አትናቂኝ እወድሃለሁኝ ባገኘ ወይ ደግሞ ከአንተ ጋር ሆና ነገር ቢኖር አልጠላም፣ አልጠላምም ኦቨርም አልበድም ሁሌም ስለማየህ ቲሸርት ገበቁቶ ብታይ ስለዚህ ለራሳችን ቻንስ እያልሽ ነገር ድ እ ስለዚህ ነገር ፕሮሚስ ወደ ምሳ ከሚካኤል መልስ ውጭ ምናምን አይደለም። ቤት ነው እ ቤት ቤት ማለት ማዘር ጋር አያቴ ምናምን ግን ችግር የለውም ጓደኛ